ሰላም ጤና ይስጥልኝ ውድና የተከበራቸው የፕራክቲስ እንግሊዝኛ የዩቱብ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬ በዛሬ ቪዲዮችን ለማየት የምንሞክረው ቨርብቱ ዋንት ነው። ይሄ በተለይ ለጀማሪዎች ወሳኝ የሆነ ቪዲዮ ነው። እንግሊዝኛ ከነዚህ በጣም ቀላል ካሉና ቁልፍ ከሆኑ ፖይንቶች ወይም ነጥቦች ከጀመር ነው ወደ ላይ ወይም ደግሞ ሌቪላችን ከፍ ባለ ቁጥር ይሄ ውስብስብ ነገሮችን በቀላሉ መፍታት የምንችልባቸው ናቸው ና ልክ እንደ ቨርብቱ ዱ ቨርብቱ ቢ ከዚህ በፊት እንዳሳለፍ ነው ማለት ነው። በጣም ወሳኝ ትምህርት ስለሆነ ከመጀመሪያ እስከ መጨረሻ በትካቱ ላጭር ደቂቃ ነው፣ ግን በጣም ወሳኝ የሆነ ቁልፍ የሆነ ነገር እንደምታገኝበት አልጠራጠርም። እንግዲህ ቨርብ ቱ ዋንድ በስቴትመንት ፎርም፣ በኔጋቲቭ ፎርም እና በኩዌስችን ፎርም እንዲሁም ደግሞ ጥያቄ ጠየቀን ደግሞ መልሱ ስንመልስ እንዴት እንደሆነ እናያቸዋለን። ይሄ እስከ ከፍ ላለ ደረጃ እንኳን ሳይቀር እያንዳንዱ እንትኖች ላይ መምጣቱ የሚቀር አይደለም። እንዲሁም ደግሞ ስፖክን እንግሊዝ ላይ ዴይ ቱ ዴይ ኮሚኒኬሽናችን ላይ በጣም ትልቅ ሚና ያለው ነው ማለት ነው። እንግዲህ ከኮንሰፕቱ ስንነሳ ቨርብቱ ዋንድ ልክ ቨርብቱ ዱ አክሽንን እንደሚገልጽ ሁሉ ቨርብቱ ቢ መሆን እንደሚገልጽ ሁሉ ቨርብቱ ዋንት ደግሞ አይ ዋንት እኔ እንደዚህ ማድረግ እፈልጋለሁ እፈልጋለሁ እፈልጋለሁ እያለን እንደዚህ እንትኖችን እነዚህ አይነት ኤክስፕሬሽኖችን ለመግለጽ በምንፈልግበት ሰዓት የምንጠቀማቸው የዋንት ሲኖኒሞችም ጭምር ያጠቃላል ማለት ነው። የዋንት ሌሎችም እነዚህ ላይክ ላፍ፣ ዋንት እነዚህ ሲኖኒሞችም ጨምሮ በዚህ ፎርም እንዴት ነው አረፍተ ነገራችን ኮንስትራክት የምናደረገው ወይም ደግሞ ኤክስፕረስ የምናደረገው ሀሳባችን እንዴት ነው የምንገልጸው፣ ኖርማል ስቴትመንት ፎርሙ፣ እንዲሁም ኔጋቲቭ ፎርሙ፣ ኩዌስቲን ፎርሙ እና የኩዌስቲን ደግሞ መልስ እንዴት እንደ ምን ገልጽ በአጭር መልክ በምሳሌዎች ለማየት እንሞክራለን። የመጀመሪያው ዲክላሬቲቭ ስቴትመንት ነው። ዲክላሬቲቭ ወይም ደግሞ ሀተታዊ አረፍተ ነገሩ ሰብጀክት፣ ቨርብ፣ ኦብጀክት ፎርም ነው። እዚ ጋ ፎርም እናደርግ ምሳሌ፣ አይ ዋንት ቱ ስቱዲ። እነዚያን ላይክ፣ ላቭ፣ ኢንጆይ፣ ላይክስ፣ እነዚህ የዋንት ሲኖኒሞች ናቸው። ቨርብ ቱ ዋንት ተብሎ ይጠራሉ እና በአጭሩ ሰብጀክት ይመጣል። ከሰብጀክት ቀጥሎ እነዚህ ቨርብ ቱ ዋንት ይመጣሉ ማሰሪያ አንቀጽ ወይም ደግሞ የአረፍተ ነገራችን መጨረሻ ይመጣሉ ማለት ነው። በዚህ መልኩ ግን እዚህ ጋር ከሌሎች ሌት የሚያደርገው እዚህ ጋር ዋንት ላይ ሂ ሺ ወይም ደግሞ ሰብጀክታችን ሲንጉላር ሲሆን ኤስ እንጨምራለን። እዚህ ጋር እንደምታይ ማለት ነው። ሂ ኢንጆይስ፣ ሺ ዋንትስ፣ ዜይ ዋንት፣ ኢት ላይክስ፣ አይ ዋንት፣ ዊ ላይክ። ያው ይሄ እንደተጠበቀ ይሆናል ማለት ነው። ኦኬ ይሄ ኖርማል ስቴትመንት ፎርሙ ነው። ኔጋቲቭ ፎርሙ ደግሞ በዚህ መልኩ እዚህ ስትራክቸር ፎርም ፎርም እናደርገዋለን ሰብጀክት ፕላስ ቨርብ ፕላስ ኖት ኦብጀክት ፎርም እንጠቀማለን ማለት ነው። ለምሳሌ አይ ዱ ኖት ዋንት ቱ ስተዲ። እዚህ ጋር የመጣው ዋንት፣ ላይክ፣ ላቭ፣ ኤንጆይ ናቸው ቨርብ ቱ ዋንት ናቸው። ስለዚህ ከነሱ በፊት ዱ ኖት እና ደዝ ኖት እንጨምራለን። ይሄ የቨርብቱ ዋንት የኔጋቲቭ ወይም ደግሞ የአፍራሽ ስቴትመንት ፎርሙ ይሆናል ማለት ነው። ኢ ዶንት ዋንት ቱ ስተዲ ማጥናት አልፈልግም። ሁ መጫወት አልፈልግም። እዚህ ጋ ያ ኤስ ማስታኪያ አላት። ደዝኖት ከተጠቀምን በኋላ ደዝኖት ራሱ የቻለ ሲንጉላር ስለሚያመለክት እዚህ ጋ ኤስ መጨመር ያው አስፈላጊ አይደለም ማለት ነው። ሂ ዶዝ ኖት ኢንጆይ ዳንሲንግ ይሆናል ማለት ነው። እንዲሁም ሺ ዶዝ ኖት ዋንት ይሆናል ማለት ነው። ኢት ዶዝ ኖት ላይክ ይሆናል። ለምን ቢባል እዚህ ጋር ዶዝ ኖት የሚለው ያው ሲንጉላር አመልካች ስለሆነ ዱ ላይ ኤስ ጨምረናል። ስለዚህ እንደገና ቨርቡ ላይ ኤስ አንጨምርም ማለት ነው። ያው ኔጋቲቭ ፎርም ላይ እንዲሁም ጥያቄን ፎርም ላይ ስናደርግ ኤስ መጨመር አንችልም ማለት ነው። ታንክ ዩ። ወደ ቀጣይ ስንሄድ ይሄ ኩዌስችን ፎርሙ ማለት ነው እንግዲህ ቨርብ ቱ ዋንት ቨርብ ቱ ዋንት ላይ ኩዌስችን ፎርሙ ያው እንደልክ እንደ ቨርብ ቱ ተማሳይ እንትኖች ስትራክቸሮችን ነው የምንሰራው። እዚህ ጋር ዱ እና ደዝ እንደየ ሁኔታው ከሰብጀክት በፊት ይመጣሉ ማለት ነው። ዱ አይ ዋንት ቱ ስተዲ፣ ዱ ዊ ላይክ ፕሌይንግ የሚሉት እነዚህ ይሄንን ያብራራሉ ማለት ነው። ቨሪ ኢምፕረሲቭ። ሌላው የቨርብ በኩዌስችን ፎር ለቨርብ ቱ ዋንት በኩዌስችን ፎር ሜ ትጠይቁት ደግሞ ያው ዱ እና ደዝ ስለተጠቀምን እዚህ ጋር በመልስ ስንሰጥ በዚህ መልኩ እናዘጋጅ እንትናቸዋለን ፎርም እናደርጋችኋለን። Yes, I do. Do you want playing? Yes, I do. Do we study now? No, we do not. No, you do not የደ የዱ ና ይሄ በኔጋቲቭ ፎርም እየጠየቅናቸው ናቸው ያሳለፍነው ማለት ነው። ቪዲዮን የመልሳቸው ታዩታላችሁ በመልሳቸውን ስንመልስ እንደማለት ነው። በዚህ ፎርም እንመልሳለን ማለት ነው። ይሄ ጀነራሊ የቨርብ ቱ ዋንት የስቴትመንት ፎርም፣ የኔጋቲቭ የኩዌስትሽን ፎርም እና አንሰር ፎርም ያየንበት ነበረ።